ክልር እንደሚያደርግ ተስፋ አደርጋለሁ። በዚህ ሀሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራውልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በነዚህ ሰዎች አማካኝነት ያደረስከው ገንዘብ ደርሷል ወይ ብሎ ስጠይቀው እርግጠኛ አይደለም የሚል ምላሽ መልሷል። ምናልባትም ይሄ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድን ነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። እግዚአብሔር ረድቶን በእግዚአብሔር ይጋዛ በእናንተ በደጋጎች ሰጭነት በእናንተ ልበ መልካሞች ትጋት ጎዳና ላይ የወደቁ ብዙ እናቶችን ካፈር ላይ አንስተናል። የተራቡትን አብልተናል። የታመሙትን አሳክመናል። እግዚአብሔር በብዙ ባልጠበቅነው አይነት መንገድ ብዙ መልካም ስራዎችን አብሮን ሰርቷል። ወደፊትም እናንተ ቅኖች፣ እናንተ መልካሞች፣ አገር ውስጥም ውጭም ያላችሁ ኢትዮጵያውያንና ኤርትራውያን የተጀመረው መልካም ስራ የተጀመረው በጎ ነገር ይቀጥላል፣ እንቀጥላለን፣ እግዚአብሔርም ያስቀጥለናል። በዋናነት ለማንሳት የፈለኩትን ፖይንት አንስቻለሁ። ለሁላችሁም መልካም በዓል፣ መልካም ነገር ሁሉ እንዲገጥማችሁ ይመኛለሁ። ወዳችኋለሁ። አመሰግናለሁ። አሰላሙ አሌይኩም ራህመቱላሂ ወበረካቱ ይሁን ወደ እነ የተከበራችሁ ችና ለቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ለችሆነ ስትሆናችሁ ሰበስከራይ ብትክ እያደረጋችሁ እንግዲህ ይህንን ቅን ኢትዮጵያዊ ደግ ሩህሩህ መልካም ሰው የማያውቅ ሰው አለ ብያለሁ። ሰው እኔ ከኢትዮጵያ ታዋቂ ሰዎች ከሁሉም ሰዎች ምረጭ ብባል የምመርጠው ማስተር አብነት ነው የእውነት ይለያል እና፣ እንግዲህ ሰሞኑን አንዳንድ ሀብታሞች ያው ቆጭቷቸው ነው መሰለኝ የሰጡትን ገንዘብ እኔ አድረሱ ካልኳቸው ቦታ አላደረሱም እያለ አንደኛ ተከሳሽ ማስተር አብነት ተብሎ ነበረ። እንግዲህ ማስተር አብነትም ዛሬ ላይ መልስ ሰጥቷል ማለት ነው። እንግዲህ አደራውን መስጠቱን ከአሁን በፊት ቪዲዮውን ፈስቷል። ስክሪን ላይ የምታወት ወንድማችን ፊራኦን ይባላል። የሚኖረው አሜሪካን ሀገር ነው። በጣም ሀብታም ነው በነገራችን ላይ ማለት ነው። እና ብዙ ምስኪኖችን እና ድሃዎችን ያው በአንድ አንድ የታዋቂ ሰዎች ምክንያት እያደረገ ይረዳ ነበር እና እንግዲህ ይህን ወንድማችን ማስተር አብነትን እየከሰሰው ነበረ። እዚህ ጋር እንደምታዩት ቦረና ነው ማን በሚባል አገራ ካስታወሳችሁ በድርቁ ሰዓት ከዛሬ ዓመት ቀደም ብሎ በረሃብና በውሃ ጥም የተንገላቱ ህዝቦች ነበሩ ካስታወሳችሁ፣ ኢትዮጵያ ውስጥ እና አንድ መኪና ዱቄት እና አንድ መኪና ውሃ አድረስ ባልከው መሰረት። በነገራችን ላይ ማስተር አብነት እንደዚህ አይነት ቪዲዮ ሲሰራ ሰነፎቷቸው ሰነስማቸው ለጥፎ ነው የሚሰራው እና እዚህ ቦታ ላይ እንግዲህ ይህንን ቪዲዮ በሰራበት ጊዜ የዚህን የፊራኦንን ፎቶ ለጥፎ ነው የሰራው። ለምን አማና ስለሆነ የሰው አደራ ከባድ ስለሆነ ፎቶውን ለጥፎ፣ ፊራኦን የሚባል ወንድማችን ከአሜሪካን ሀገር ቦረና ለሚገኙ ህዝብ ለተቸገሩት አንድ መኪና ውሃና አንድ መኪና ዱቄት አደራ አድርስ ብሎኛል እኔን ቃሌን ጠብቄ አደራዬን አድርሻለሁ ብሎ ቪዲዮ ሰርቶ ነበረ። ያ ቪዲዮ ቲክቶክ ላይ አለ። ዛሬ ላይ እንግዲህ እንደመረጃ ቀርቧል። ለምን ፎቶውን ለጥፎ ስለሆነ የዛኔ የሰራው እሱ የላከለትን ብር ሙሉ በሙሉ ውሃና ዱቄት ገዝቶ እንዲያደረሰ ተናግሮ ነበረ። ሌላኛው ደግሞ አንዲት እህታችንን የአጥንት የአጥንት ካንሰር ታማ እሱም እሷ ወደ እሱ ስደውልለት እኔ አሳክማታለሁ ብሎ የኢትዮጵያ ሶስት መቶ ሺህ ብር ምንም ሳያንገራግር ልኮለት። ያንን ሶስት መቶ ሺህ ብር እንግዲህ ለሴትዮዋ በእጇ እየሰጠ አይታችኋል፣ እያስረከበ ማለት ነው። እሷም ታክማ አለች። ያንን ብር በሚሰጥበት ሰዓት ለሴትዮዋ። የዜኒ ወንድማችንን ፎቶ ለጥፎ ፊራውን የተባለ ወንድማችን ከአሜሪካን ሀገር ለዚህ ጭታችን ሶስት መቶ ሺህ ብር አደራ ሰጥቶኛል፣ አደራዬን ደግሞ አድርሻ ነው ብሎ ቪዲዮ ገስቶ ነበረ። ሌላም ሊኖር ይችላል። ግን እኔ የታዘብኩት መንድ ታውቃላችሁ፣ አንዳንድ ጊዜ እኔ ሀገራችን ላይ ወላ ኖመላችሁ ሀገራችን ላይ ደግ ሰዎች፣ እውቀት ያላቸው ሰዎች፣ ለሰው የሚያዝኑ ሰዎች፣ ሰውን የሚረዱ ሰዎች፣ ለሀገራቸው የሚቆረቆሩ ሰዎች እድሜ የላቸውም። በቃ ወቀሳ ይበዛባችኋል፣ ጣላት ይበዛባችኋል። እና ይህን ለኝ እንግዲህ ሱብሃንአላህ ሰው የሰጠውን ገንዘብ አይደለም እንግዲህ፣ ስናቀው በሚዲያ ሰው አድርስልኝ ብሎ የሰጠውን አይደለም፣ የራሱን የኪሱን ለተቸገሩት። እንግዲህ የሱን ይህን ሰው የምትከታተለው ሰዎች ታቆታላችሁ። የእውነት እንደዚህ አይነት መልካም ሰው እኔ አይቼ አላውቅም በህይወቴ በኢትዮጵያ ምድር እንደዚህ አይነት ደግ ሰው ሳይጸየፍ ሙስሊም፣ ክርስቲያን ሳይ እስከ ገጠር ድረስ እየሄደ እግራቸውን እያጠበ ቆሻሻቸውን እያጸዳ፣ ምናምን እንደዚህ የሚያደርግን ሰው ዛሬ ላይ መጥቶ ለማዕደራ የሰጠውን ገንዘብ አላደረስክም መባል ራሱ በጣም ከባድ ነው እውነት። ትንሽ አእምሮ ይኖራችሁ። በተለይ የተማራችሁ ሰዎች፣ እኛ ተምራናል የምትሉ ሰዎች፣ ገንዘብ ያላችሁ ሰዎች ልታስቡበት ይገባል። ይሄ ወንድማችንን እንደውም እናንተ መስጠት አለባችሁ፣ ማበረታታት አለባችሁ። እሱ እርዲያ እያላችሁ ብቻ ሳይሆን ለእሱም ትንሽ፣ ለሱም ትንሽ ወተፍ እያደረጋችሁ። ለምን እንደዚህ አይነት መልካም ሰዎች የሉማ። ኢትዮጵያ የሚያስፈልጋት ደግሞ እንደዚህ አይነት መልካም ሰው ነው ሁሉም ሆዳም ነው ሁሉም ለራሱ ጥቅም ነው እንጂ ለሰው ሐሳብ አብዛኛው ኢትዮጵያ ህዝብ እሱ ጠግቦ እያደረው ጎረቤቱ እየተራበ ዙሮ የማያይ አለ ይህ ግን ከገጠር እስከ ከተማ የተለያዩ ሀገር በደቡብ በአፋር በሰሜን ወሎ በባለፈው በአማራ ክልል ብቻ ችግር አጋጥሞታል ከሚባል ቦታ እየሄደ እርዳታ የሚሰጥ ምርጥ ኢትዮጵያዊ ነው ይህንን የሚያደርገው እንግዲህ ሰው እርዲያ ብለው ይሰጡታል አማና ከባድ ነው በነገራቸው ላይ በዚህ ዘመን የሰው አለራ ከባድ ነው እሱ እንግዲህ ከተለያዩ አገሮች እያየችው ነው በባለፈው ንዚ በአፋር ክልል በተካሄደው ሳተጋሞራ እዛ ሩሁን ሳይፈራ ለራሱ ሳይፈራ አይታችኋል ሴለቅ የነበረውን ቪዲዮ የእውነት እዛ ቦታው ሂዶ ቦታው ተገኝቶ ለራሱ ሳይፈራ ለወገኔ ደርሳለሁ ለህዝቤ ደርሳለሁ እኛ እያለን ወገናችን አይራብም ብሎ እንግዲህ በዛ በረሃ፣ በዛ ሙቀት፣ በዛ አሰተ ጋሞራ ከጣገባቸው ሆኖ ከመሬት እሳቱ ሲፈነዳ ምናምን ጭሶ ሲወጣ ይታችኋል። ይምር በጣም ነበር እኔ እዛን ሰዓት የምፈራው እና እዛ ቦታ ድረስ እየሄደ ህዝቡን ወገኑን ሲረዳ የነበረ ሰው ዛሬ ላይ እንግዲህ በሚዲያ መነጋገር ሆኗል። ታዋቂ ስለሆነም ጭምር ማስተር አብነት የሰው አደራ በላ የፊራኦንን ገንዘብ አልሰጠም፣ አድርስ የተባለውን ገንዘብ አላደረሰም እየተባለ ይዟል መወቀስ ማለት ነው። እና አንዳንድ ጊዜ ከባድ ነው። እነዚህ ሁሉ እንግዲህ የተደረደሩት በነገራችሁ ላይ እንደሰብስባቸው የምታመጡ ሰዎች እናመሰግናለን። ቪዲዮ ለመስራት አንችግርም ለመለቃቅም ማለት ነው። እና እንደምታዋቸው ተስፊሽ፣ ሀለርጌ፣ ካሌድ ፋውንዴሽን፣ ሜኪ ሀቢባ እነዚህ ሰውን ይረዳሉ የሚባሉ ሰዎች እንዳሉ የዚህን ሰውዬ ገንዘብ ወዲ ሀያ አምስት ሚሊዮን የኢትዮጵያ ብር በልታችኋል ተብለው ተከሰዋል ማለት ነው፣ ቤተሰብ እና የዛሬው ቪዲዮ ይህንን ይመስላል። ማስተር አብነት ተናግሯል ስለራሱ። ሌላው እንግዲህ ግዲ ደግሞ እንጠበቃለን።